ፈላጊ ነኝ። እፈልጋለሁ፣ ማሰሳለሁ፣ እኳትናለሁ፣ እጓዛለሁ። በጉዞዌ ያገኘኋቸውን በምርምር ስራዬ ሁሉ ያጋጠሙኝን ነገሮች ለእናንተ እያቀረብኩላችሁ እገኛለሁኝ። በተለይ በጥንታዊ ቦታዎች ዙሪያም ለበርካታ ሺህ አመታት የተሰወሩና የተደበቁ ነገሮችን ማሰስና መፈለግ እንዲሁም እነርሱን ለህዝብ ይፋ ማድረግ የእኔ ልክፍት ነው። አሁን ልክፍት ነው። ይህም ልክፍት ይዞኝ በኢትዮጵያ ምድር ኳትናለሁም ዞርም አለሁኝ። በሺህ ዘመናት ባለመመርመራቸው ባለመፈለጋቸው ይፋ ባለመውጣታቸው ምክንያት በሸረሪት ድርና ባቧራ ታፍነውና ተሰውረው ለሺ ዘመናት ያለፉ ቅርሶቻችን በተለይ ፈልጋለሁ የብራና ላይ ጽሁፎቻችን ጥንታዊ አባቶቻችን አደራም በየዋሻው በየገደላ ገደሉ በየተራራው በየገጠሩና በየከተማው ሁሉ ኳትናለሁም እጓዛለሁም። ሰላም በመላው ዓለም የምትገኙ ውድ የዳና ሚዲያ ተከታታዮች እንደ መቆየታችሁኛል። ይህ ዳና ሚዲያ ነው። ፈለገ ጥበባት 162 ሺህ በላይ ተከታይ ያለው ሲሆን በተለያዩ ሰዎች ምክንያት ሪፖርት በመደረጉ ለህዝብ እንዳይደርስ መረጃዎቻችን እንዳይነገሩና እንዳይገለጡ ሆነኋል። ይህንን ዳና የተሰኘውን ሚዲያ ለመክፈት ተገደናል። ዳናን ለሁሉ አጋሩት። ላይክና ሰብስክራይብ ሸር እያደረጋችሁ ቤተሰባ ኃላፊነታችሁን ተወጡ እያልኩኝ ወደ ፕሮግራሙ አቀራለሁኝ። የገዳሙ ክፍል የሆነው በርካታ ሚስጥራዊ ነገሮች የሚከወኑበትና የሚፈጸሙበት ለሺህ ዘመናት በሚስጥር የቆየውን የምዕራብ እዝ የመከላከያ ካምፕ በጉልበት ነጥቆ የራሱ እንዳደረገው ይህንንም ተከትዬ፣ በርካታ የሆኑ ፍለጋዎችንና ሚስጥራዊ አሰሳዎችን እያደረግኩ እንዳለም ነግሬያችሁም አሉ። በዚሁ አካባቢ ወደ ካምፑ ለመግባት ስጣጣር በመከላከያዎች እጅ ወድቅ ያለሁኝ፣ ከዛም አንድ ታላቅ አባት እንዴት አድርገው እጅግ ከፍተኛ የሆነ አውሎ ነፋስ አስነስተው ይዘውኝ እንደገቡም ነግሬያችኋለሁኝ። አብራችሁን ስትቆዩ ለመንበረ ፓትርያርክ ታሪክ ለቅዱስ ሲኖዶስ የተላከው ሚስጥራዊና እጅግ አስደናቂ የሆኑ መልእክቶችን ጭምር ይዤላችሁ መጥቻለሁኝ። ከዛው ባሻገር በዚህ ፕሮግራሜ ላይ የማቀርብላችሁ ነገሮች ሁሉ የአባቶችን ፍቃድ ጠይቄና ይህንኛን እውነተኛ ትክክለኛ የሆኑና የተከሰቱ ነገሮች እንደሆኑ ላረጋግጥላችሁ ወዳለሁኝ። በግራ በኩል ችቦውን አነሱና በያዙት ብትር ወይም ዘንግ የሆነ ነገርን በኃይል ሲጭሩ ይሰማኛል። ከመቅጽበት እሳት ፈጠረም። እሳት ሲፈጠር የችቦውን አፍ አስጠጉትና ለኮሱትም። ከዛም በቀኝ በኩል ያለውን ሌላ ችቦ በጣታቸው ጠቆሙኝና አቀበልኳቸው። የችቦውን አፍ አሳስመው እሳትን ሳትን አዋሱና እንዲይዘው አቀበሉኝ። ቀና አድርጌ ዙሪያ ገባውን መለከት ጀመረ። የዋሻው ሙሉ መንገድን በአይኖቼ ተመለከትኩኝ። ቀጭን ጠባብ መንገድ፣ የዋሻው የድንጋይ መሰላል እመለከተዋሉም እርሱን ለመውረድ እግሮችን አስነሳለሁኝ። እንደገና ንብተዋለሁ። አባ ፍቅረ ደህና ናቸው አሉኝ። እኔ አረጋዊ መነኩሴ ቀና ብዬ ተመለከትኳቸውና እንዴት እሳቸውን እንደላኩኝ አወቁ አልኳቸውም። አርፈ የተጠየቅከውን መልስ አሉኝ። የተበሳጩ ደህና ናቸው ብዬ ዝም አልኳቸው። ምን ትሰራ አለ እዚህ ምን ልትሰራ መጣ አሉ የችቦውን እጅ ከግራጃቸው ወደ ቀኝ እጃቸው እያዞሩም አይ እንዲሆኖ ነው ያው እንዲሆኖ ብየ መንተባተፍ ሲጀምር ቀና ብለው ግርምም አደረጉኝና ብኩን ብኩን አንተ ብኩን በማለት ገሰጹኝ ግራ ገባኝ እኮ ለምንድነው ወደዚህ የመጣኸው አሉኝ አባቴ የቅዱሳን መንገድ ፍለጋ ነው አልኳቸው አበ ቅዱሳን ቅዱሳን ማይበር ዘይወስደኒ ሊተፍኖ ተጻርቃን በንተ እግዚአብሔር መራይ ወይጥነ ወንተ ሰማይ ረጉታሬ እንይፍኖቴ የሚለውን ካባ ፍቅረ ማርያም በአት ጀርባ ስሯን ተከትዬ ሲሄድ ታትማ ለዘመናት በጽሁፍ መልክ ተቀርጻ ለትውልድ ስተለላለፍ የነበረችው እጅግ አስደናቂ መልእክትን እያስታወስኳቸው፣ ደግሞ እሱ ምንድን ነው አሉኝ። አዲስ ነገር እንደሆነባቸው ሰምተው እንደማያውቁ ለመምሰል ይዳዳቸው አው አባቴ ብዙ ነገር ግራ ገብቶኛል በርካታ ነገሮችን ፍለጋ ከሀገር ሀገር ዙራለሁ በልጅነቴ ጀምሮ ይህ የተለከፍኩበት በሽታዬ ነው አባቴ ተጨንቄያለሁ አልኳቸው እኒን አረጋዊ አባትም ደግሜ እርስዎ ጥበቡ ኖት እያልኩ ጠይቃለሁኝ ዘታሰሶ መጽሐፈ ጥበብ እምዘይትፋል ጥበቡ ትረክቦ የሚለውን የአባ ፍቅረን ቃልና የሳቸውን መልእክት ለኒህ አባት እየነገርኩኝ ችኩል ችኩል ነህ አንተ፣ ከልጅነት ጀምረህ ችኩል ነህ አሉኝ። እንዴት እንዲህ ሰውዬ ያወቁኝ? ከልጅነት ጀምሮ ያውቁኛል እንዴ? እኔ በህይወቴ ለመጀመሪያ ጊዜ አየዋቸው ሰው ናቸው። ሰውዬ ከልጅነት ጀምሮ ችኩል ነህ ያሉኝ እንዴት ነው? ሁሉ ነገር ለወቅ የሚለው ነገር እንዳያጠፋ የልጅነት የተጸናወተህ ማንነት ዛሬም ብሶባሃል ብለው ቀጠሉም። ግራ ገባኝ። በልጅነት ያውቁኛል እንዴ ብዬ ለመጠየቅ ዳዳሁኝ። ነገር ግን ጥያቄ መጠየቅ ሌላ ግሳጼና ሌላ ችግር እንደሚፈጥርብኝ አውቃለሁኝ። በዋሻው ውስጥ ዘልቀን እየገባን ከዋሻው በኩል ከዋሻው ጣራ፣ ከዋሻው ጎን ደጋግሜ የማየው አንድ ምልክት ይታየኛል። ምን አይነት ምልክት ነው ብላለሁኝ። በየተወሰኑ እርምጃዎች መካከል ከላይ፣ ከጎን ከተለያዩ አቅጣጫዎች ይሄ ማህተም እመለከተዋለሁኝ። ችቦውን ቀረብ ብዬ አየዋለሁ። ልቤን ሰቅዞ ይዞኛል። ይህን የሆነ ቦታ አውቀዋለሁኝ፣ የሆነ ቦታ ይቸዋለሁ። የምን አርማ ነው እያልኩኝ በጥያቄ ራሴን ንጠው ጀመረ። አዲስ ያልሆነብኝ ይህ ምልክታዊ ይዘት ያለው ነገር ሚስጥራዊ እንደሆነ ገብቶኛል። እሳቸው መጠየቅ አልችልም። ከላይ ከላይ እየተበሳጩብኝና እየተናደዱብኝ ነው። እንኳን ይህን ነገር ልጠይቃቸው ለምን መጣ እያሉ በተደጋጋሚ እየከሰሱ ይገኛሉ። ይህ አርማ የት እንደተመለከትኩት የትውስታ ማህደሬን እየበረበርኩ ወደ ኋላ ቀሰቅሰው ጀመረ። ይህ አርማ የት ነው የማውቀው? ያየውት የት ቦታ ነበረ? የሆነ ቦታ ይቸዋለሁ። በግራ በኩል ሲጓዙ እኔ በቀኝ በኩል እከተላቸዋለሁ። በአእምሮዬ ጥያቄዎች እየተነሱብኝ የተወሰኑ የጉር መንገዶችን ከተጓዝን በኋላ ዙረው ተመለከቱኝና በጸጥታ እንድጓዝ አስጠነቀቁኝ። ስለዚህ ወይ ባህታውያን አሉ ወይ ደግሞ ድምፅ የማይፈልጉ የሆኑ ጉዳዮች አሉ ማለት ነው ብዬም እንዳሰቡንኩኝ ለምን ማለት አልችልም። መጠየቅ የት ነው የምንሄደው፣ የት ሊወስዱ ማለት አይቻልም። እርሶ ማን ይባላሉ ልሊዳዳኛል ነገር ግን እኒህን ጥያቄዎች ለመጠየቅ ስሰናዳ ነበረ። ፈጽሞ ድምፅ እንዳላሰማ በአጽንኦት የነገሩኝ። ያደረኩትን ጫማ እንዳወልቅ በምልክት አሳዩኝ። ጫማዎችን አውልቄ ጥግ ላይ አድርጌ ተከተልኳቸው። ከፍየል ቆዳና ከበግ ለምድ የተሰሩ እኒህ በሸረሪት ድር እና በአቧራ የተወረሱ በየፍልፍል ዋሻዎች ተንጠልጥለው መለከታቸዋለሁኝ። ይህ ለዘመናት የቆየ የአባቶቻችን ልብሶች መሆን ብዬም መገመት ጀመርኩኝ። ቢያንስ ለምን አያጸዷቸው ነው? ወይስ ከዚህ ዋሻ የሚኖር ሰው የለም? ጥያቄ መጠየቅ እንኳን ማይቻልበት ጊዜ ልቦና በርካታ ሀሳቦችን ያወጣል፣ ያወርዳል፣ ይጠይቃል። እየተወሰነው ርቀት ከድንጋዩ ላይ ከአለቱ ጋር ከዋሻው ጣራ ላይ የምመለከታቸው አርማዎች የት እንዳየሁት ከወዴት እንደተመለከትኩትም ማስታወስ ይቀጥያለሁ በሚገባ አጤን ጀመረም። በባዶ እግሬ በቀዘቀዘው ምድር ዋሻ ውስጥ ስጓዝ ቅዝቃዜው በእግሮቼ መዳፍና በጣቶቼ ገኖብኛል። ጭራሽ ማላስነላቸው ሚዛኔን እየሳትኩኝ ከፍና ዝቅ እያልኩ መንገድን ቀጥ እያለው፣ ይህ ህቡ አርማ ምንድነው? የምን ምልክት ነው? የት ነበር ያየሁት? እላለሁ ምናልባት የዚህን ጥያቄ መልስ ካገኘሁኝ ስለዚህ ቦታ አንዳንድ መረጃዎች ይኖሩኛል ብዬ በመገመት ያየሁበት ቦታ አለ። ነገር ግን ማስታወስ አልቻልኩም። ለምን እላለሁ ራሴም። አባ ፍቅረ ያስተማሩኝ አንድ ነገር አለ። ነገሮችን እንዳንረሳና እንድናስታውስ ስድስተኛውን የስም የተዋስ መቀስቀስ ያስፈልጋል፣ ድብቁን የአእምሮ ክፍል። እሱን እንዴት እንደሚቀሰቀስ ከዛም እንዴት የትውስታ ክምችቱን አውጥቶ እንደሚዘረግፈው አስተምረውኛን። እርሱም ማድረግ ጀመርኩኝ፣ አእምሮዬን ማሰራት ጀመርኩኝ። ድብቆ አእምሮ የተንቀሳቀሰም ወደ መንበረ ፓትራሪካ ቀናም፣ ወደዛ ተዋዘም፣ አገኘሁት፣ አገኘሁት አልኩኝ፣ ድምፅ አውጥቼም። ዝም በመባሌን ዘንግቸው፣ ዞር ብሎ መኖክሴው በቁጣና ግራ በመጋባት እየተመለከቱኝ ሳያቸው ከመቅጽበት አንደበቴን ዘጋሁኝ። ዝም ብዬ አርማውንና ምልክቱን የት እንዳየሁት በማስታወሴ ደስ እያለኝ አዱገነት አዱገነቴ አዲስ አበባ መንበረ ፓትራሪክ ይል ጀመረም። ድብቁ የአእምሮዬ ክፍልም በልቦናዬ በኩል አልፎ ሕሊናዬን መርምሮ በአንድ በቴ መዝገብ ሲቀድ ይሰማኛል። ይህ ጉዳይ ወደ አንድ ሚስጥራዊ ነገርም ይመራኛል ቆይቷል። ከአመታት ቀደም ብሎ ነው። ከመላው ኢትዮጵያ የተውጣጡና የተመረጡ ሰዎች በኢትዮጵያ ምድር በሚስጥር ስብሰባ አደረጉም። ስብሰባው በኢትዮጵያ ጉዳይ ላይ የሚመክር በመንፈስ ቅዱስ የተቃኘ እጅግ የበቁና የነቁ ምሁራን ከስውራኑ ዓለም ከገዳማት፣ እንዲሁ ደግሞ ከከተማ ውስጥ ከሚኖሩ የተመረጡ ሰዎች በሚስጥራዊ ቦታ ጉባኤ የሚዘረጉበትና ታላላቅ ውሳኔዎችን የሚያስተላልፉበት ወቅት ነበረም። በባህር ዳር ዩኒቨርሲቲ የቴክኖሎጂ ግቢ በመማርበት ወቅት ነበረም። ከተማው ጠፍቶኛል። ህዝቡንም ቋንቋውንም አነጋገሩንም መልመድ አልቻልኩም። ተለውጦብኛል። ረስቸውም አሉ አብረኝ ትጓዝ ዘንድ ተዘጋጅ። የሚል መልእክት ይመጣልኝ። ለበርካታ ዘመናት ብቻቸውን በቤቶን የሚኖሩት አንድ ሰው እኔም ከተቀጠርኩበት ቦታ ላይ አገኘዋቸውና ጉዟችን አቀናን። ጉዟችን ወደ ጎንደር ነበርም። ጎንደር ወደ አስመራው መንገድም ነፍሳቸውን የማረውና ብፁዕ አቡነ ኤልሳን ለማግኘትም ጥብቅ መልእክትን ለማስተላለፍም ከአቡኑ ጋር ለመገናኘት ደጅ ጸናን። በጊዜው እኒሰው አቡኑን አቡነ ኤልሳን በምን ጉዳይ ሊያገኟቸው እንደፈለጉ ፈጽሞ የማውቀው ነገር የለም። በቤተ ክህነት ዙሪያ የነበሩ ሰዎች ተለማምጬና ከብዙ ልመናና ድካም በኋላ እኒህን ለረጅም ዘመናት ከሰዎች ተነጥለው በብሕቶና የሚኖሩትን አባት ከአቡነ ኤልሳ ጋር ይገናኙ ዘንድ ጉዳያቸውን ይፈጽሙም ዘንድ እኔ ዞር ብዬ ከደጅ በኩል ተቀመጥኩኝ። የተወሰኑ ደቂቃዎች በኋላ ከአቡነ ኤልሳ ቢሮ አንድ የሚያስደነግጥ ነገር ሰማሁኝ። የማንም ባላገር እየመጣ ያደረቀኛል የሚል የማንን ቃል እንደሆነ ያለየሁት ነገር በቁጣ እኒህን ሰው ሲሳደቡ የሰማሁት ከቢሯቸው ነው። በእርግጥ ይህንን የተናገሩት ማን እንደሆኑም አላቅም። ከአቡነ ኤልሳ ቢሮ ጋር ነበር የሆነውም። እኒህ ሰው አቀርቅረው ወጡና በሩ ላይ ሲደርሱ አባቴ ሳያርፉ እና በሕይወተ ሥጋ ሳይለዩን እውነቱን ብነግሮትና ቢያውቁ መልካም ነበረ አሏቸውና ሊቁ መአዛን አስታወሷቸው አሏቸው። ከመውጣታቸው በፊት በሩ ላይ እንደቆሙ የእሳቸው ረድ ነኝ ይበሉ፣ አባቴ ይበሉ ደህና ይሁኑ ሲሏቸውም አቡነ ኤልሳ ምናሉኝ ይቆዩ እባክዎት እንዲቆዩ እያሉ መከተል ጀመሩ። እሳቸውም ተከትለው ወጡና እባክዎትን ይመለሱ ቆይ እስኪረጋጉ አሏቸውም፣ በጆሯቸው አንዳች ነገርን ለአቡነ ኤልሳ ሲነግሯቸው፣ ነፍሳቸውን ይማረውና የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የነበሩት አቡነ ኤልሳ እንደ መደንገጥ ብለው ይቅር ይበሉኝ አባቴ በማለት እንደገና ይቅርታ ጠየቁ። እባክዎትን ይመለሱ ይመለሱ አሏቸው። ከቢሮ ያሉትን ሁሉ ሰው አስወጡና ከሳቸው ጋር ሚስጥራዊ የሆኑ መልእክቶችን ይለዋወጡ ጀመረ። እኔም ከውጭ ቁጭ ብዬ ሲጨርሱ አብረን ለመውጣት ጠብቃቸው ጀመረ። ናቡቴ በማለት ተጣሩ። ናስ ግባ ግባና ከርሳቸው ዘንድ ተባረክ አሉኝ። የኤልሳ እግር ወድቄ ሰላምታን ሰጥቼ ተባረኩኝ። አባታችን አሁን ኤልሳ ቀጠሉ፣ ከዚሁ ከኔ ጋር ይሰንብቱ ባክዎትን፣ እፈልጎታለሁ ይላሉ። አሁን ኤልሳም አይሆንም ከተማ አላድርም ይበሉ፣ አባቴ ሰላም ይሆኑ፣ ከማረፎ በፊት ይህን ይወቁ፣ በልቦናው መዝገብ ያስቀምጡ ዘንድ ወደ እርስዎ መጥቻለሁ ይበሉ ብሎ ተሰናበቷቸውም፣ አፍረን ወጣን። የተነጋገሩት ነገር እጅግ አስደንጋጭ የሆነ ጉዳይ እንደሚሆን እጅም ከፍተኛ የሆነ ማስጠንቀቂያ ሊሆን እንደሚችል ብገምትም ምንም ፍንጭ አላገኘሁም። ይህ በእንዲህም እንዳለ በመላው ኢትዮጵያ የተሰባሰቡና የተመረጡ እጅግም የተከበሩ ጸጋ መንፈስ ቅዱስ የመላባቸው ሰዎች አስቸኳይ ስብሰባን ሲጠሩም፣ አንዳንዱ በምድር አንዳንዱ በሰማይ ይሰባሰባሉ። እጅግ በሚገርምና በሚደንቅ ሁኔታ እኒህ የተላኩ መልዕክቶችን ይዘው ወደ አውኑ ቤት የመጡም ሊሆኑ ይችላሉ። እያልኩኝ መጠርጠር ጀመርኩኝ። ምክንያቱም አንድ ጉባኤ ሰሞኑን ተከናውኗል ብለው የነበር እኒህ አባትና ምናልባት በሕይወተ ሥጋ ስለሚለዩን በቅርቡም ስለሚያርፉ ይህንን ሳይሰሙ አይረፉ ብዬ ነው አባቴ ነበር ያሏቸውም። ይህንን ይወቁት፣ ይህንን በልቦናው መዝገብ ያዙት። የኒህ ሰው የባህታዊው ቃል ተፈጽሞ ከተወሰኑ ሳምንታት በኋላ ለበርካታ ዓመታት ቅድስት ቤተ ክርስቲያን ያገለግሉት ብፁዕ አቡነ ኤልሳ በ84 ዓመታቸው በእርግና ዘመናቸው ግንቦት 11 2011 ዓ.ም አርፈው ተቀብረዋል። እሳቸው ጋር ከተገናኙ ከጥቂት ሳምንታት በኋላ ማለት ነው። ምናልባት የቅዱስ ሲኖዶስ አባል የነበሩት ታላቁ አባት አቡነ ኤልሳ? እንደሚያርፉ ገብቷቸውን እናውቀው ነበረም። የግንቦቱ እርከበ ካህናት ወይም ስብሰባቸው ከመጀመሩ ቀደም ብሎ ይህንን መልእክት እንዲሰሙትና እንዲያውቁት የተደረጉትም ከዛም በኋላ ነበረም። ይህ ጥብቅ የሆነ የማስጠንቀቂያ ደብዳቤ እጅግ በርካታና ዝርዝር ሁኔታዎችን በጊዜ በቦታና በሁኔታ ጠቅሶ የተነገረውን ለመንበረ ፓትራሪክ ለቅዱስ ሲኖዶስ የግንቦቱ እርከበ ካህናት ይደርስና ማስጠንቀቂያው ለሁሉ ይዳረዝ ዘንድ የተጻፈው ጥብቅ መልእክት በፖስታ ከማሸጋቸው በፊት አንብበው ነበር ያሉኝ። ይህ የሚያስፈራ አንድ ባንድ የተጻፈና ድግም የሚገርምና ያንዳንዱ ነገር ሆኖ ዛሬ ስመለከተው የሚደንቀኝ የማስጠንቀቂያና ዝርዝር ትንቢታዊ መልእክት ከግርጌና ከራስጌ በኩል ረቂቅ በሆነ ውስብስብ የማህተም ቅርጽ ታትሞ ነበረ። ይህ ነው እንግዲህ አሁን ካለውበት ዋሻ ውስጥ ከግራና ከቀኝ ከግድግዳዎች ላይ ተቀርጾ የተመለከትኩት አርማ። ይህ ነው እንግዲህ፣ ኦ ጌታዬ፣ ኦ አምላኬ፣ ኦ ፈጣሪ ያስባለኝ። በየት አርጎ ጉዳይ መጣም፣ በየት አርጎ ነገር መጣም፣ በየት አርጎ ሚስጥር መጣም። አንዱ ከአንዱ ጋር እየተመሰቃቀለና እየተገናኘ አእምሮዬን ይነጠኝ ጀመረ። እጅግ ይገርማል እጅግም ይደንቃል። ይህ ለመንበረ ፓትራሪክ ለቅዱስ ሲኖዶስ የተጻፈው ታላቅ ትንቢታዊ መልእክት የማስጠንቀቂያ የመዘጋጃና የወደፊቱን እያንዳንዱን ነገር የሚገልጥ በዝርዝርም የሚናገረው የመማክርቱ ጉባኤ መልእክት ከላይና ከታች የማኅተሙ ቅርጽ አሁን የምመለከተው በዋሻው ውስጥ ያለው አርባ ነው። ኦ አምላኬ ኦ ጌታዬ ኦ ፈጣሪ። ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮች፣ ይህ እጅግ የሚያስደንቀው እኔ ራሴ ስሰማው የምደነቅበት እውነት የሆነው አባቶቻችን ተጋሉ ታምራት፣ ድንቅ የሆኑ ጉዳዮችና ሚስጥራት ሁሉ ምናልባት እነርሱን አማከሪ እነሱ ጋር ተነጋግረን ነው ይሄ መረጃዎች የሚወጡት። ይህንን ላይክ እና ሳብስክራይብ ሸር እያደረጋችሁ ቤተሰባዊ ኃላፊነታችሁን እንድትወጡ እላለሁኝ። በፈለገ ወቅት ያገኘሁትን ባይኖቼ ያየኋቸውን በጆሮዎቼ የሰማኋቸውን እጅግ የሚደንቁና የሚገርሙ ነገሮችን እያካፈልኳችሁ እገኛለሁኝ። ይህንን በርካቶች ይሰሙት ዘንድ ያዩትም ዘንድ ጋብዟቸው። ላይክ ስታደርጉት፣ ሰብስክራይብ ያላደርጋችሁ ሰብስክራይብ ስታደርጉት፣ በሀሳብ መስጫ ሰጠን ሀሳባችሁን ስታስቀምጡ ለብዙ ሰዎች የመዳረስና ሀሳቦች ሁሉ በመላው ዓለም የመድረስ እድል ይኖራቸዋል። ይህ ዳና ሚዲያ ነው። የፈለገ ጥበባት አንድ ታድናሽ ወንድም ዳና ሚዲያ ዳና ለሁሉም ብለናል። ቀጣይ እጅግ የሚገርመውን ለመንበረ ፓትራሪክ የተላከውን መልእክትና ሌሎቹን የዚህን ሚስጥራዊ የሆነውን አርማ ስለ ሕይወት ስለ ቡኮፍ ላይፍ ስለ ሌሎች ሚስጥራዊ የሆኑ መንገዶች ሁሉ የሚናገር እንደ ሀሪታት ቱታን የሚመሳሰሉ የማዕድን ካርታዎች እና ሚስጥራዊ ቦታዎችን የሚናገር እጅግ የረቀቀ የሆነ አረማ ነው። ይህንን አረማ ወይም ይህንን ማተን ደግሞ ይዤ ያገኘሁትንና የሰማሁትን ነገሮች ሁሉ ወደፊት አካፍላችኋለሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለዓለም ሁሉ ለማለት ወዳለሁኝ ሰላም